እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት፣ የተከበራችሁ ትልልቅ መሻይኾች አባቶቻችን፣ የሀገር ሽማግሌዎች፣ ወጣቶች እንዲሁም ደግሞ የተከበራችሁ እህቶቻችን እንኳንም ዛሬ እዚህ የተከበረ ቀደምት የሆነ ትልቁ መስጊድ የጀግኖች የሙስሊም ጀግኖች መገኛ የሆነችዋ

አንዳንድ ኢንፎርሜሽኖችን ከአመራሮች ጋር ውይይቶችን ለማድረግ ዛሬ በአላህ Subhanahu Wa Ta'ala ፈቃድ ዝች የተከበረች ከተማ ውስጥ አላህ Subhanahu Wa Ta'ala አገናኝቶናል። ምናልባት ያው ሌላኛው ቋንቋ ያኛውን ቋንቋ ኦሮሞኛውን ብችል በጣም ደስ ባለኝ፣ ግን አልገባኛለ። ቃላቱ ይከብዳል። እኔ አስማዕ ርጃል ብዙ ሐፍጃለውና አስማ ሪጃል ተቃላችሁ የሙሐዲሶች ኢስም በጣም ግራም ያጋባ ነውና ከዛ በላይ ነው ይሄ እንደው ልናገረው ልና ማቃትን ቃል መኻሪጁ ይበላሽብኛል እያልኩኝ እማቃትን እንኳን ራሱ ማለት ነው እንዳለብን ይሄ ኢንተርናሽናል ሳይሆን ዓለም አቀፍ ቋንቋ ሁኗል። ይሄ ቋንቋ ማለት ነው ወለላህ አልሐምድ፣ እንማረዋለን። ብዙ ወንድሞች አጠገባችን ስለሚኖሩ ሰዎችም ያስለምዱናል። እንግዲህ በደም ባርገን ግጥም አድርገን ይዘን ያላችሁ እኔ ጆሮህንም ልቁረጥህ ቢሉኝ አልረዳም። ቢያንስ መረዳት እንኳን ነበረብኝ መናገር ባልችል ማለት ነው። እኛ ቤተሰቦቻችን አያቶቻችን ይናገሩ ነበር። ወሎ ወሮ ባቦ ወሮ ሂበኑ ወሮ ምንድን ነው እ ኦሮሞኛ ሳይሆን ትርጉሙ ምንድን ነው ነው ያልኳችሁ። ቤተሰብ ማለት ወሮ ባቦ ወሮ ሂበኑ ወሮ ኢሉ ምናምን እንሻአላ አልሙሂም አውፍትሉኝ። ያላችሁ ቋንቋውን በደንብ ስለማልችለው ወይ ደሞ ትርጅማን አያስፈልጋችሁ እናንተ አብዛኛው ይሰማል አማረኛውን። ዛሬ እንግዲህ የዚህ ቦታ ላይ አላህ ስብሐነሁ ወተዓላ የሰበሰበብን ትልቁ አላማ አንደኛ ከአመራሮችን ጋራ የተወሰኑ ውይይቶችን ለማድረግ ነው በመጅሊሳችን ዙሪያ ላይ እኛ የተወሰኑ ነጥቦችን እንጠቁማለን። ከተጀመረ እንግዲህ ወደ ቦታው ከመጣን ሁለት ወር ከምናምን እየሆነ ነውና ከዛ ጋር ተያይዞ አመራሮቻችንን የተወሰነ መልኩ አንዳንድ ቦታ ላይ ሪቫይዝ ማድረግ ስላለብን መፈተሽ ስላለብን በብዛት ብዙ ኢንፎርሜሽኖችን፣ ጥያቄዎችን፣ ሀሳቦችን የምንቀበለው ከአመራሮቻችን ነው። እዚ ውስጥ ከአመራሮች ብቻ ሳትሆኑ የሀገር ሽማግሌዎችም አላችሁ፣ ዑለማዎችም አላችሁ። ያው የአሁኑ መጅሊስ አብዛኛው ዑለማ ነው። አምስት ዑለማ አራት ሌላ ምሁር ሴት ምናምን ተደርጎ ነው የተመረጠው፣ አይደለም ስለዚህ መጅሊሱ አጠቃላይ ዑለማ ነው ብለን ነው የምንገምጠው። ስልሳ አንድ ፐርሰንቱ ዑለማ ነው እና አሁን ይሄንበት ያለው ሂደት ምን ይመስላል? ምን አዲስ ነገር አለ? እንዴት ምን ሄድ ይሻላል? ከእናንተ ሐሳቦችን እንቀበላለን። እንደሚታወቀው አላሁ ተባረከ ወተዓላ የሱ ፍቃድ ሆኖ እውቅና አግኝተን ድሮ የማይታወቅ የሙስሊሞች ጉዳይ በሙስሊሞች አልነበረም የሚፈታው። በተለይ ደግሞ እዚህ አካባቢ ለየት የሚያደርገው ነገር ይኖራል። በሁለት መልኩ ጥቃት ይደርስበት እንደነበረ ነው የምናውቀው። አሁንም ማዛል አልተወገደም። ስለዚህ መጅሊሱ ይህንና መሰል ነገሮችን የመስበር የማስተካከል፣ የሙስሊሞች ጉዳይ ነውና ግዴታና ኃላፊነት አለበት። ከዚህ ባሻገር አብዛኛው ኡማችን ምን ላይ ነው ያለው? ሶላት የሚሰግደው ምን ያክል ነው? አቂዳው ተውሂዶ የገባው ምን ያክል ነው? ወህዳውን የተረዳው ምን ያክል ነው? ስለ ተቋሙስ የሚያውቀው ምን ያክል ነው? መጅሊስ ከመስጅድ በላይ ነው። መጅሊስ ተቋሙ ከመስጅድ በላይ ነው። ምክንያቱም መስጅዶች በመጅሊስ ስር ስለሆኑ ያሉት። መስጂድ ከመጅሊስ ውስጥ ነው ያለው። መስጅድን የሚያስተዳድረው የመስጂድ ኮሚቴዎች ሊኖሩ ይችላሉ። የመስጂድ ኮሚቴዎች ተጠሪነታቸው ለሚወዱት ተቋም ለመጅሊስ ነው። እኛ ያለን ግንዛቤ ግን በጣም ለተቋም መጅሊስ ሲባል ስሙን ራሱ የሚሩቁ ሰዎች አሉ። ይሄ መጅሊስ ቢኖር ነው ዛሬ ሰብሰብ ያደረገን። ተቋም በሌለን ቁጥር መደራጀት ባልቻልን ቁጥር መቀራረብ ባልቻልን ቁጥር ትንሹም ትልቁኖ ያሸማቅቀናል ያሽማቀከናል፣ ሐሳባችንን ማፍለቅ እንኳን አንችልም፣ መብታችንን መጠየቅም አንችልም። በዚህ ያክል እነዛ ትልልቅ አንገፋ ዑለማዎች ድነ ሸህ ሐጂ ሳኒ ሀቢብ፣ ድነ ሸህ ሐጂ ወሌ ስንት ለፍተው ተግተው ነገር ግን እውቅናውን? በሀገር አቀፍ ደረጃ ሳያገኙ ሳይሰሙት ሙተዋል። አላህ መልካም ስራቸውን ይቀበላቸው። ዛሬ ደግሞ በእኛ እድሜ ላይ አላህ ተባረከ ወተዓላ ሁን ባለበት ጊዜ መጅሊስ እውቅና አግኝቶ በአገር አቀፍ ብቻ ሳይሆን ዓለም አቀፍ እውቅና አለው። አይታችሁ ከሆኑ የተከበሩ ጠቅላይ ምክር ቤቱ ፕሬዚዳንታችን ፈዲለት ሼይኽ ሐጂ ኢብራሂም ቱፋ ከሌሎች ከውጭ ዲፕሎማሲያቶች ጋር የመነጋገር መገናኘት ሙሉ መብት አላቸው፣ ስልጣንም አላቸው። የማሌዥያ ጠቅላይ ሚኒስቴር ሰሞኑን መቶ አናግረውታል፣ አይታችኋል። እንኳን በእንደዚህ አይደለንም። የቀበሌ አንድ የቀበሌ አመራር እንኳን ያክል መብት እንኳን አልነበረም። የመጅሊስ መሪያችንን ስንመርጥ የሚመርጥ ለሌላ አካል ነበረ። እኔ ያስተውሳለሁኝ ደሴ ላይ አንድ መሪ ሲመረጥ አስካሪ መጠጥ ነው የሚጠጣው ሰውዩ እና ፖሊሱ እሱን ንሱን አርግ ይለዋል። ሰብሳቢ እሱ እሱ ይሁን ይለዋል። ከዛ አንድ ቃልቻ ልቻ ነበር። ያ አላህ እሄ ኳ አረቂ ይሸጣል አረቂ ይጠጣል ብለዋል። ዝብል አንተ ነው የምትመርጠው? እኛ ሰውዩ ዲን ሐቅ ሶላት ሐቅ አረቂ የሚጠጣ ያ ሁሉ ዝም ብሎ ይመጣ አይደለም። አቁታላችሁ ብዙ መከራዎች ታልፎ ነው ዝደረጃ ላይ መሻይኾቻችን እነ ሼህ አብዱል ለጢፍ ሐፊዛ አላሁ ራአሁም አላ ይጠብቃቸውና ዛሬ የሉ መሰለይ ሌላ ፕሮግራም አዲስ አበባ ይመስሉኛል። ስንት ስቃይ መከራዎች አላልፉባቸው ብዙይ መሻይ ሁሉ መስዋትነት የከፈለ ነው። ይሄንን ፈትህ ሳያዩ የሞቱ መሻኤኮቻችን ወንድሞቻችን አሉ። እኛ ደሞ አላ ወይ ሊፈተነን ይሆናል ይሄን ኒዕማ ዘርግቶ ሰጥቶናል። ይሄን ኒዕማ ይሄን ጸጋ ካገኘን በኋላ ግን?

አሁን ዘመኑን ባዋጀ መልኩ ሐዲትን፣ ተፍሲርን፣ ሉጋውን የምናስተምርበት ምን ያስፈልገናል? ተቋም ያስፈልገናል። ዘመኑ ይህ አሁን ያለንበትን ሲቹዌሽን ሊያስረዳ የሚችል ዑለማዎች በሰለጠነ መልኩ ኪታቡ አይቀየርም። ምናልባት ያስተምሮቱ ሂደት ከዘመኑ ባዋጀ መልኩ እንዲሆን ይፈለጋልና ተማሪዎችም ሊቀበሉን ዘንዳ ብዙ መሰናክሎችን ሰብረ ልንገባ ዘንዳ እኛ ወጣት አሁን ያለበትን ወይ ከዕልሙ የለ ወይ ከዱንያዩ የለ ወይ ከዲኑ የለ በጣም ዝርክርክ ያለ ሁኔታ ስላለ ያንን ለማስተካከል የዑለማዎች የሀገር ሽማግሌዎች የሴቶች የምሁራኖች የወጣቶች የመጅሊሱ አሻራ ዛሬ ቹሮ ሳታመልጠን መትከል ይጠበቅብናልና፣ ብዙ ዘርፈ ብዙ ችግሮች፣ ጉዳዮች አሉብን። ያ መጅሊስ እናነሳ። መጅሊስ እንደው ዝም ብሎ ኢዳሪ ኢዳሪ የተባለ ዝም ብሎ የሚወራ ነገር አለ። ከዛ በላይ ነው መጅሊስ። ስንትና ስንት ዕለማዎች አሉ አስተምረው ካረጁ ከመስጂድ ከወጡ እነሱንም ልጆቻቸውንም የሚያያቸው አለ? አላህ ያድርግብን እንጂ፣ አንድ ኢማም እጅግ በጣም ታዋቂ የሆነ ኢማም የማይቀረው ሞት መጥቶ ቢወስደው የእሱ ልጆች የኛ ልጆች ናቸው ብለን ከሁለት ወር በላይ እንሄዳለን አንሄድም። ብዙ ዘርፈ ብዙ እውነታዎች ስላሉ ተቋመ መሰረት ያስፈልገናል። ወጣቶቻችንን በዒልም ማስታጠቅ ያስፈልገናል። ማህበረሰባችንን በሚገባ ዲኑን እንዲረዳ መሰረት መጣል ያስፈልገናል። ኢኮኖሚያችንን እንደ መጅሊስ፣ የመጅሊስ ኢኮኖሚ ተወዳዳሪ የሌለው ማድረግ ያስፈልገናል። ምክንያቱም በአሁኑ ሰዓት እያንዳንዱ እንቅስቃሴ ያለ ኢኮኖሚ አይሆንም፣ ያለ ኢኮኖሚ አይሆንም። ብዙ የምንሰራቸው የምናቅዳቸው የምናልማቸው ነገሮች አሉ። ግን ሆጧ ብቻ እቅድ ብቻ ሆነው እንዳይቀሩ ያንን እቅድ የምናስተገብርበት የጋራ ክንዳችን የማይታጠፍ የሚሆንበትን መስመር መዘርጋት ይጠበቅብናል ብለን እንገምታለንና ዛሬ ተገናኘንበት ይሄንና መሰል ነገሮችን ለመወያየት ነው። ከዛ በቀደመ ለመተዋወቅ ነው። ምናልባት ከዚህ በፊት የተለመደም ያልተለመደ ሊሆን ይችላል። መጅሊሶች ወረዳ ላይ ዞኖች ላይ ወርዶ ማነጋገር ምናልባት የሶስት ዓመቱ መጅሊስ ብዙ መሰናክሎችን ሲያልፍ የቆየ መጅሊስ ነው። ብዙ ችግሮችን እንደዛ አይደለም። እኛውን በህዝብ ተመርጠን ነው የመጣ ነው። እናንተው ናችሁ መርጣችሁን ወደ በፊት ያመጣችሁን። ከእኛ በፊት የነበረው ግን ለሶስት አመታት ለሽግግሩ መጅሊሱን ሲመራ የነበረው ሽግግር መጅሊስ እንደመሆኑ መጠን ብዙ መሰናክሎችን አልፎ ለኛ ማበረከት ያለበትን መስጠት ያለበትን አድርሶ ሰጥቶናል። ከዛ በበለጠ መልኩ በህዝብ አንድምታ አግኝቶ የመጣው መጅሊስ ደግሞ ከዚህ በተሻለ መልኩ መስራት ይጠበቅበታል የሚል እምነት ስላለን ከናንተ ሐሳቦችን ተቀብለን ተወያይተን እኛ ጋ እቅዶች አሉ ግንዛቤዎችን ፈጥረን ሐቂቃ እኔ አሁን ዞር ዞርዞር እያልን እያየን ነበር። እጅን ሁለፋኡ ራሽዲን ዙሪያውንም የተሰሩ ግንባታዎችንም እያየን ነበር። ይሄ ከዛሬ 1 1አስት ዓመት በፊት የተገነባ ሊሆን ይችላል። ነገር ግን ዘመኑ ይሄን አደለ የሚፈልገዋ። ሶስት፣ አራት፣ አምስት ፎቅ ወደ ላይ ነው መገንባት ያለበት። እዚህ ፊት ለፊት ላይ ያለው ብቻ ወደ ላይ ከፍ ቢል ዙሪያውን በሙሉ ያለውን በሙሉ መሸፈን የሚችል ነው ያለው መሸፈኒ እንጂ ከዚህ በላይ ኢንቨስተሮቼ መሆን ይሄ ዳዕዋ ያስፈልጋል። እስኪ እስኪአሁን አንድ 30 ዱዓት እፈልጋለሁ ብዬ ያው ነው ብዙ ቃፊላ የላኳቸው ዝም መሻይኮች አያቸዋለኝና ዑለማ ምክር ቤቱ ላይ ዝሰራ ስለነበረ እስኪ 30 ዱዓቶችን በዚህ በዳዋ ጨፌ በህዝብ እንትና እንላክ ብለን ብናስብ 30 አይማዎችን ይበላሉኩ መልአክ አይደሉምኩ ሼኾች ናቸው ይወልዳሉ። ቤተሰብ አላቸው። እኛ የወሎ ቃልቻ አብዛኛው ይበላ ይመስለው እንደው ይሄ ሌላው ሰው ምን በላ ይመስላችሁ መሰለኝ። ብዙ ትራንስፖርት አለባቸው ምን አለባቸው። አሁን ድዕዋ ያስፈልጋል። ዕልሙ መሻሻል ያስፈልገዋል። ብዙ ነገር እናነሳለን ግን ደግሞ ሰተ ነው ማሻሻል ያለው ያንተ የራሳችንን ጥረት አድርገን ነው እና 30 ዱዓቶችን ለሁለት ሳምንት ልላክ ብዬ ብነሳኔ እየ በገጠሩ አካባቢ ሶላት የማይሰግድ ብዙ አለ እዚህ እንኳን ብዙ አልደፍርም ሶላት የማይሰግድ ሰው ያለ አይመስለኝም። በገጠሩ አካባቢ እራሱ ሳይቀር አሁን በደቡብ ወሎ አካባቢ በጣም ያጋጠመኛል። 99 ፐርሰንት ሙስሊም ነው። 270 አንድ አካባቢ እኩል 270 ሺህ ሙስሊም አለ። 10 ሺ ብቻ የሚሰግደው 6 ፐርሰንት፣ 10 ሺ ያውም ደግሞ ዙሁርን ሰግዶ አሶርን የማይሰግድ፣ አሶርን ሰግዶ መግሪብን የማይሰግድ፣ ገባ ወጣ ሚል ታዲያ በቁማችን ሙተናል። ይሄ ምንም ወላሂ ለጥያቄ ለሐሳብ የሚቀርብ ነገር አይደለም። እንደው ወደዚህ እዚህ ቦታ ላይ መጣችሁ፣ ምንድነው ያለው ማህበረሰባችን ውስጥ ሙስሊሙ ምን ያክል ነው ያለው? እኛ ሲሞት ልንሰግድበት እንሯሯጣለን። እሱ ግን መስገድን የጠላ ሰው ነው። መስጂድን የማይወድ ሰው ሲሞት መስጂድ እናስገባው እንታገላለን፣ አስከሬኑን ገና በጣም ብዙ የሚቀረን ነገር አለ። በተውሂዱ ዙሪያ ላይ ስንሄድ አላህና ሙሐመድ ወንድማማች ናቸው። ነብዩ ትልቅ ናቸው አንቱ ይባላሉ፣ አላህ ደግሞ ትንሽ ስለሆነ አንተ ይባላል ብሎ ሚያስብ ማህበረሰብ ያለን ራቅሳንል ደሴ ከተማ ላይ ሙሽራው ድንጋ የሚባል ሚመለክ ድንጋላ። አሁን እኔ አሁን ወደዚህ ከመጣሁ በኋላ ነው ደሴ ከተማ ላይ ብዙ ቦታ ላይ ተንቀሳቅሰናል ዳዕዋ። አሁን ወደዚህ ከመጣሁ በኋላ እንደ ዝም ብዬ ሳጠና ማህበረሰብ ምንድን ነው ሙስሊሙ ያለው ብዬ የራሴን እንትስ ኢንፎርሜሽን ጋዘር ሳደርግ እዛው ከተማ ውስጥ ዩኒቨርስቲ አካባቢ ሙሽራ ድንጋ ለሚመለክ ቅቤ ይቀባል። እህቶቻችን አሁን ቅቤ አጥተው ላሞች ሁሉ ደርቀው ድንጋ ቅቤ ይጠጣል። ሚገርም እኮ ነገር እኮ ከእስልምና የሚያስወጣ ነገር ነው። አባቶቼ መሻይኮች አላችሁ። ስለዚህ በጣም ዘርፈ ብዙ የኢማንም ይሄ የቁሳዊም ማዕናዊም ማድይም የሆኑ ነገሮች በጣም እንትን ላይ ነን። በተለይ አሁን የወጣቱንም ሁኔታ ስንመለከተው እጅግ አሳሳቢ ስለሆነ ወላሂ ከልብ በኢኽላሱ ተወያይተን መፍትሄ አስቀምጠን አሁን እዚህ እኔ በጣም ደስ የሚለኝ ነገር ብዙ ሑፋዞች፣ ብዙ ቁርአን ቀሪዎች፣ ይህን ታሪክ ወደሌሎች ዞኖች ላይ መውሰድ እንፈልጋለን። ብዙ ይወጣል

ጥቅጥቅ የሚያደርጉት አብዛኞች እንግዲህ ሴቶች የማይማሩበትም ዞን ደግሞ አለ። ምንም ለኢልሙ ለዲኑ ምንም አይነት ነው የለል። ለዚህ እንግዲህ መሻይኮቻችን ትልቅ አስተዋጽኦ አበርክታችኋል። ከዚህ የበለጠ አዘመነን አሳድገን እንዴት መራመድ አለብን የሚለው ነገር ላይ ለመወያየትና እኛም እቅዶቻችንን አውርደን በጋራ ተግባራዊ ለማድረግ ነው ዛሬ ወደዚህ የመጣ ነው።

ዛሬ የመጣንበት ፕሮግራም ከእናንተ ለመስማት ነው። ሐቂቀተን እኛ የዳዕዋ ፕሮግራም ይዘን አደለም። በሌላ ጊዜ እንገናኛለን። ምንም ይሁን ምን ግን እንደ ቂስመ ዳዕዋ ወተዕሊም ልናቀው የሚገባ ነገር አለ። እውነት አሁን ተውሒዱ በየቦታው ደርሶላችኋል? አላልአቀል ዐንደኩም ሙድርያት ሐዋሌ ትስ ለይሰ ወደ ዘጠኝ የሚሆን ሙዲርያዎች አሏችሁ። በትክክል ተውሒዱ ሱናው እየደረሰ ነው ወይ? እንደ ክልል መጅሊስ ምክር ቤት ዳዕዋ በትክክል መሰጠት አለበት። አንዳንድ ቦታ ላይ የተውሒድ ዳዕዋ አፈራረቀን ሱናው እንዲህ አለ። ተውሒድ ዳዕዋ አያፈራርቅም። ወደ ጀነት የሚገባበት ዳዕዋ ነቢዩ ዓለይሂ ሰላቱ ወሰላም ዓሺር ሰነዋት የደከሙበት የተውሒድ ዳዕዋ ማንንም አያፈራርቅም። የሚያፈራርቀው ተዕድያው ነው፣ አደራረሱ ነው። አሁን እሱ ላይ ነው ሥራ መስራት ያለብን ዑለማዎች፣ ዱዓቶች፣ ብልሐቂቃ እዚህ ላይ ጠንክረን ሰርተን አደራረሱን ነው ማስተካከል ያለብን። ማንም ሰው ጀነት ግባ ተብሎ ተውሒድን ያዝ ሽርክን ተው ከተባለ ከተረዳው ቅራ ይለው። እስከሚረዳው ግን እንዴት ነው የኛ ሁኔታ? እንደው ያዝ ያዝ ማለት ብቻ ነው። ይህን ኢንሻአላህ ያው ፕሬዝዳንታችንም እንደ ዳዕዋና እንደ ተዕሊም የወሰኑልን አለ ዱዓቶችን ወደ ሃያ አንድ ዞኖች አሉን። አንዱ ዞን የናንተ ነው። ሁሉንም ዞኖች ዱዓቶችን አንድ ቦታ ላይ በየክላስተሩ ከፋፍሎ ለዳዕዋ ማብቃት ተዕድያው ላይ ማለት ነው። አደራረሱ ላይ ነው። ይህን አደራ እንላለን። ሌላው የመራኪዞችም የመዳሪሶችም የራሳቸው ካሪኩለም ኑሮ ሀታ ሁጥባ ሁጥባ እንዴት ነው የሚደረገው? እስኪ ትክክለኛ ወቅቱን የጠበቀ አካባቢውን ያማከለ ወቅታዊ ነገር ይደረጋል፣ የተደረገ ነው። ሁጥባ ማለት ትልቅ መልእክት አለው። ፊ ኩል ኡስቡዕ ህዝቡ የሚገኝበት ነው እና ይህንንም ያው ጥንቃቄ ያስፈልገናል። እንዲህ እንዲህ አይነት ነገሮችን በትክክል መሬት ለማውረድ ያው መገናኘት መምከር ያስፈልጋል። እንዲሁም የሸባቡ የለም ሐቂቃ የተማረውም ክፍል እየታየን አይደለም፣ ምናልባች ውስጥ ላይ ይሆናል። የአካዳሚኩንም ትምህርት ጎን ለጎን አድርገን መሄድ አለብን የሚል አቋም አለን። በጣም የተቸገርነው ምንድነው? ዑለማው ትልልቅ ዑለማው አለ በጎን? ትልልቅ ምሁራን ደሞ በጎን አለ። እንዴት ነው እየሄዱ ያሉት? ፓራላል ነው የሚሄዱት። እየተገናኙልን አይደለም። ዑለማኡም በደረስነቱ ለፍቼ እንዲብዬ ቀሪአ ብዬ ቀርቼ አለሁ እኔ ነኝ የማለት አለው ሐቅ አለው ይገባዋል። የተማረውም ደሞ ካምፓስ ገብቼ ፈልጬ ምን ብዬ እኔ ነኝ የሚላለው ይገባዋል። ግን ግን ምንድነው? ሁለቱንም አጣምረን ሁለቱም ሪሶርስ ናቸው።